ሰላም ሰላም፣ ማለት ክርስቶስ ይብዛላችሁ ውድና ተከበራችሁ እናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ና ፍቅር ፍጽት ስትበል ልኝ እንዴት ናችሁልኝ? እኔ ጋር እግዚአብሔር አምላክ ከተመስገን እኔ ጋር ሰላም ነው። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለቆያችሁ እንኳን ሰላም ቆያችሁ እያልኩኝ ዛሬ በአዲስ ቪዲዮ በጣም ልብ የሚሰብር ነው። በሚያሳዝን ቪዲዮ ችላችሁ መጥቻለሁ። ምንድነው መስ እንግዲህ በሳውዲ አረቢያ ላይ ደካ መዲና ባስ ተቃጥሎ አርባ አምስት ሰዎችን እንግዲህ ህይወታቸው ማለፎ እየተዘገበ ይገኛል ማለት ነው። በተለይ ደግሞ ህንዳውያን ናቸው እየተባለ ነው። እንግዲህ ቤተሰቦቻቸው ደግሞ በጣም ይከብዳል። አርባ ሁለቱ ወጣቶች ናቸው ይባላል። ሶስቱ ደግሞ ህጻናት ናቸው እየተባለ ነው። እንግዲህ እግዚአብሔር አምላክ ወጥቶ ከመቅረት እግዚአብሔር አምላክ ይጠብቃል ማለት ነው በየቦታው የሚሰማው የሚታየው ነገር በጣም ልብ የሚሰብር ነገር ነው። የሚታየው ሀገራችን ያለችበት ወጥንቅጥ ተፈጥሮ የሚያመጣ ወጥንቅጥ፣ በየሰከንዶ በየማይክሮ ሰከንዶ ደግሞ የሚሰማው ነገር በጣም ልብ የሚቀፍ ነው። አንዳንድ ጊዜ ወነት መጨረሻ ጊዜ ተቃረበ ወይስ ከማለት ድረስ ነው የአንዳንድ ጊዜ የማየው ነገር እና ከሚሰማው ነገር በጣም ያስፈራኛል። ምክንያቱም እንግዲህ የመጨረሻ ጊዜ ከሆነ ዓለም እንታበቃበት ጊዜ ከሆነ ጥያቄ ያስፈራል። እኛ ጊዜ አለን ብለን የነገ ቀዳችን እናወጣለን፣ እንደርሳለን ብለን ቤተሰቦቻችን ፕላን እናወጣለን፣ ለራሳችን ፕላን እናወጣለን። ግን እንደለሆነ የሚሆን ከሆነ በጣም ይከብዳል። ምክንያቱም አንድ ሰው የሚያስበው አድርገዋለሁ የሚለው ነገር ሲሆን ነው እና አንድ ጊዜ ያሳው ነገር አሷ አለ ማድረግ ትልቅ ትልቅ እንትን ነው የሚፈጥረው ማት ነው። እና እኛ እናስባለን። እግዚአብሔር አምላክ ግን እሱ የፈቀደውን ነገር ነው የሚያውለን። ማት ነው እና ብዙ ጊዜ እኛ ያሰብነውን ለምን አልሆነም? እኛ ያደረግነው ያሰብነው የሰራነው ለምን አልሆነም? የምንል የምንጨነቅ ሰዓት አለን። ማት ነው እና ይህን ሁሉ ምንድን ነው የእግዚአብሔርን አምላክ አለመመስገን ነው። እግዚአብሔር አምላክ ስናመሰግን የሌለን ሁሉ ይጨመርልን ማት ነው እንደዚህ ወቅቶ ወጥቶ የመቅረትም እንትና ማት ነው እና ስለ ሁሉም ነገር እግዚአብሔር አምላክ ብሎ መመስገን ነው አስቦት ማት ነው በመኪና ውስጥ በአንድ ሰከንድ ውስጥ ይህን ያክል ሰው ማሞት ማት ነው አስቦት እና እገባለው ብለው እንወጣለን፣ እንወርዳለን፣ እናስባለን ግን እግዚአብሔር አምላክ ሲፈቅድ ነው ሁሉም ነገር የሚከናወነው ማለት ነው እና እንግዲህ ለመላ ቤተሰቦቻቸው እግዚአብሔር አምላክ መጽናናት ነው ያድላቸው። በጣም ልብ የሚሰብር ነገር ነው የሚሰማው የሚታየው ነገር ማለት ነው እና በዓለም በዓለም ባለው ሁሉ የሚሰማው ነገር በጣም ይከብዳል። በሳውዲ አረቢያ ብቻ አይደለም በየዓለማቱ እንደው ሶሻል ሚዲያ አይወጣም እንጂ አይዘገብም እንጂ ይሄ ዓለም ያወቀው ነገር ስለሆነ ነው እንጂ አሁን የሰማ ነው በየቦታ የማይሰማ ነገር የለም። ውሃ ዘር፣ የመሬት መንሸራተት ያዛቸው፣ መሬት መንቀጥቀጥ ያዘባቸው፣ እንደዚህ የሆኑ እንደዚህ የተፈናቀሉ እንደዚህ በጥርነት ሞቱ የሚባል ነገር በየሰከንዱ ይሰማል። እና እግዚአብሔር አምላክ ብቻ መጨረሻችን ያሳምረው። ከሁሉም ነገር ደግሞ እንደው በሰው እጅ ከመሞት እንደዚህ ቀሪ በለኛና መዳህን አለም እንደዚህ ሞት ይሻላል ብዬ አስባለሁ። ምክንያቱም አንድ የሰው ሞት የሰዎች በጣም ከባድ ነው። ያሰቃያችኋል። ሲገላችሁን ታያላችሁ፣ ሲያርዳችሁ ታዩታላችሁ፣ ሲሰቅላችሁ ሚሆን ታዩታላችሁ። ውጣ ነፍስ፣ ውጣ ነፍስ ግባ ላይ ነው። እና በተለይ በተለይ እኛ አገራችን ላይ ያለው አሁን ወጥንቅጥ ይህንን መዓት የሚያመጣብ ነው ብያስባላምን ጊዜ ምክንያቱ የንጹሀን ደም የንጹሀን እንባ የንጹሀን ለቅሶ ይሄን ወደ ምቀጣችን ይህንን ነገር የተፈጥሮ አደጋ እንደመጠበኝ ብዬ እኔ በራሴ ፈራለሁ። ማህ ነው ምክንያቱም እግዚአብሔር አምላክ አንድ ጊዜ በትሩን ካነሳ ማንም ያቆመው የለማ ማንም ያቆመው የለም። በቁጣ ከተነሳ ማህ ነው። ዝም ሲል እግዚአብሔር አምላክ የሌለ ይመስለን ይችላል። የፈለግነውን እንናገራለን፣ የፈለገውን ነገር እናደርጋለን። በተለይ በአሁን ሰዓት ሀገራችን ላይ የተሰራፋው ይህ መጥፎ የሉሲፈር መንፈስ ሴት ከሴት የሚያጋባ ወንድ ከወንድ የሚያጋባ ምን ይሄ ብቻ ደግሞ ምን ወንድ መሪያችሁ ነው ወይ ወንድ ምን ያደርግላችኋል፣ መጽሐፋችሁ ወንዳችሁ ነው ይመራችኋል እየተባለ እየተነገረ እኔ ይገርማል አንዳንድ ጊዜ ማለት ነው ትውልድን የሚያበላሹ ትውልድን የሚቀጩ ባልሆነ ቦታ ላይ የሚያውሉ ሰዎች አለው ማለት ነው። የሚገርማቸው ነገር እና እንደዚህ አይነት ሰው ሳይ ደግሞ ሳዳመጥ እንደዚህ የሚያውሉ ሰዎችን ሳዳምጥ እንደው በዚህ ዓለም ላይ ምነው ባኖሩ እንደ ድንገተኛ ወራጅ ውሃ በወሰደኝ እላለሁ። ምክንያቱም ሰምተን እኛ ራሳችን እንትን እንላለን ማለት ነው። አላደለ ሰው በተፈጥሮ ሰምቶ ዝም አይልም። የራሱን ኮሜንት ይሰጣል፣ የራሱን ሀሳብ ይሰጣል፣ የራሱን አይዲያ አለው ይናገራል ማለት ነው እና ያ ነገር ደግሞ ወይ ሰው ተናግሮ የሚመለሰው ቢሆን እሰ የሚመለሰው ሲሆን ማለት ነው። ግን አንዳንድ እንደዚህ አይነት ያሉ ሰዎች ሰውን ያናግራሉ። ራሳቸው በተሳሳተ መንገድ ይሄዱ ሰውን እኛ ደግሞ ከነሱ የማንስ ያደርጉናል ማለት ነው ከነሱ የተሻለን እንዳንሆና ነው የሚያደርገው። አሁን ለምሳሌ እንዴት መንገድ ነው አንድ ሰው ይሳደባል አይደለ? እኛም መልሰን እንሰድብ ከሆነ ወይ አንድ ሰው ገደለን እኛም ያን ደመክል ያድርገን ደግሞ እንደዚህ ገሎብኛልና እኔም ልግደለው ካልን፣ መስራቱ ብቻ ሳይሆን ማሰው ራሱ ከሰውዬው በምንም አልተሻለን። መጀመሪያ ላይ አይምሮችን ላይ ሰርተናው አለ እገለዋለሁ ብለን ብገለውበት ይባስብ ያ ነገር ከእሱ በምንም አልሻለም። ምንም ይሻለኝ ነገር የለም፣ ከዛ ካዋ ገደለው ሰው ጋር ምክንያቱም እኔ በአይምሮዬ ኦልሬዲ ገድየዋለሁ። እና አንዳንድ ጊዜ መጥፎ የሚሰሩ ሰዎችን እንዲው ዝም በማለት ባለመናገር ብንበረታታ ብዬ ነው የማስበው። ምክንያቱም ይሄ አስቡት ማለት በዚህ ሳምንት ብቻ የተሰማ ወሬ እኔ እንጂ አላቅም በዓለም ሚዲያ ላይ የሚሰራጨው ወሬ በጣም ልብ የሚሰብርንም ይቀፍ ነው። ብቻ ዓለም ብቻ ሳይሆን ሀገራችን ላይ የሚሰማ ወሬ ማን? አሁን የንጹሐን ደም እንዲፈስ የሆነው በእኛ በደለና በኛ አጻት ነው። ለምን ይፈሳል ብለን እንጠይቅ ማን? እና መልስ እኮ ከፈጣሪ ኮ እናገኝ ነበር፣ ግን የመጠየቅ አቅም የለንም። የመጠየቅ አቅም የለንም። ሞላሩ የለንም። ዓለም እያረረጠችና የጸሎት ሰዓት የለንም። የስግደት ሰዓት የለንም። የሶባኤ ሰዓት የለንም። ቅዱሳን አባቶቻችን በሶባኤ ነበረ የሚከናወነው አንድ ነገር ሲያደርጉ አንድ ቦታ ለመሄድ ሲያስቡ በሶባኤ ነበር የሚጠይቁት፣ በጽሎት ነበር የሚጠይቁት። አሁን ግን አለማችን ምን ሆነ? እምነቷ ጎግል ላይ በቃ ጎግል ላይ ነው። ጎግል ያለውን ነው የምንቀበለው እንጂ ሰው ያለን አንቀበልም። እና እንደው ከትንሽ አመታት በኋላ እንደው እግዚአብሔር አምላክ ይቀረበልኝ ያለውቱ ሰባት እና ሰው እንደው ጎግልን ልክ እንደ አምላክ አድርጎ ይቆጥረዋል ብዬና ማሰሆን ወይም እንደማያው ከሆነ ማለት ነው። ምክንያቱም የሚያውን ነው የሚሰማው ነገር ጎግል ላይ እሰይ ብሎ የሚቀበል ሰው ከሆነ እዛ ላይ ይሰፍራል ማለት ነው። ምክንያቱም እኔ ማየው ነገር የምሰማው ነገር የምፈልገው ነገር ካለ ቀጥ ብለን ጎግል ላይ ነው ሰርች የምናደርገው ማለት ነው ጉግል ላይ ሰርች አደርገን ነው እዛ ላይ ያለውን ነው የምንቀበለው ማለት ነው። እና አንድ ሰው የአንድ ነገር ተገዢ ከሆነ አንድ ሰው ላይ ወይ አንድ ነገር ላይ ዲፔንድ የሚሆን ልክ ሱሰኛ ሰው ከሆነ በቃ የሱሱ አምላክ ሆኖ ተቆጥሯል ማለት ነው። የሱሱ ነገር፣ የተጠመደበት ነገር ልክ እንደ አምላክ ሆኖ ተቆጥሯል ማለት አሁን እኔ መፈራ ይህን ነገር ነው በእውነት ምክንያቱም ሰው ለአንድ ነገር ተገዢ ከሆነ በቃ ትክክለኛ አድርጎ የሚቀበል ከሆነ ተገዥ ከሆነ አንድ ነገር በቃ ልክ እንዳምላክ ማን አሁን፣ አንድ ሰው እንዳልኳችሁ አንድ ነገር ቢፈልግ፣ ለምሳሌ ስለ ደምታ ታይባችን እናውራ። ቢያንስ ማ ሌላ ነገር እንኳን ቢቀርማ፣ አንድ ሰው ደም ታይባይ ኦቢ ነው ኦ ነው ወይም ኤቢ ነው ብለን ሰርች ብናደርግ እና ምን አይነት ምግብ ነው የሚያስፈልገኝ ብለን ሰርች ብናደርግ፣ ይህን ነገር ብላ፣ ይህን ነገር ጠጣ፣ ይህን ነገር አድርግ ካለን ያ ነገር ላይ ነው ዲፔንድ አድርገን የምንሰራው ሰውነታችን ላይ ማለት እያቸው እግዚአብሔር አምላክ ግን ሲፈጥረን የተለያየ ደም አድርጎ ቢፈጥረንም ግዙ ውለዱ ብዙ ተባዙ ብሎ ነው እንጂ ኤቢ ብለድ ታይፕ ያለ ይሄንን ብላ ኦ ብለድ ያለ ታይፕ ይሄንን ብላ የጻፈ ነገር የለም፣ የተናገረው ነገር የለም። እና አምላክ እግዚአብሔር አምላክ የተናገረን እንትተን ያልሆነ ነገር ስንናገር ያልሆነውን ነገር ስንሻ፣ ስንፈልግ ያልሆነ ቦታ ወደ አለቃችን የከፋ የከረፋ ይሆናል ማለት ነው እና ያ የከረፋ ኃጢአታችን ደግሞ አመላችን ደግሞ ያልሆነ ቦታ ይወስደናል ነው። መንገድ እንስታለን። በእኛ ምክንያት ኃጢአት ይሰራል በእኛ ምክንያት ኃጢአት ሰርተንም ደግሞ ንስሐ እንገባበትም የተፈጥሮ አደጋ ዝናብ፣ ድንጋይ የሚዘንብበት እባብ የሚዘንብበት ነው የተለያየ በንፋስ ምክንያት ቤቶች የሚፈርሱበት ሕፃናት የሚገደሉበት ተገለውም እራሱ የማይታወቁበት ወጥተው ሰው ወጥቶ አለመግባቱ ራሱ ስንት የሚያስጠላ ሰዓት ላይ ነው አሁን ያለ ነው በቃ ሰው በተኛበት የሚሞትበት ሰዓት ሞቶ ራሱ በስንት ቀን የሚገኝበት ሰዓት ምክንያቱም ሰው የሚጠያየቅ ሰው ጠፋል ሁሉም የራሱ ቤቱን ዘግቶ ነው የሚኖረው የራሱ ቤቱን ዘግቶ ነው ያለው ለማሸነፍ እና በጣም የሚያስፈራ ሰዓት ላይ ነው ያለ ነው። ማ እና የህንዱስ እንደው እግዜር አምላክ ነፍሳቸውን ይማረው ወጥተው ከመቅረት በጣም እግዜር አምላክ ይጠብቀን። ደቡብ ሱዳን ነው ደቡብ አፍሪካ ም እራሱ ወገኖቻችን እያለቁ ነው በሰዎች ማ ነው ሰዎች። በጣም ከባድ ነው። እኖራለሁ ብለው እንሰራለሁ ብለው ወጥተው ይቀጩበታሉ። ህጻናት ደግሞ ሳይፈለጉ ሳይፈልጉ አምጠተናቸው ግን እድሜያቸው በአጭሩ ያስቀጨናቸው ስንቶች አለን። ማን እና ይሄ ሁሉ ምንድን ነው? ትብብር ቢኖር በአንድ ጊዜ እውይ ብለን ወተን ሰላማዊ ሰልፍ ብንወጣ መፍትሄ ይፈለግልን ወይ? ገደለ ይገደል የሰቀለ ይሰቀል የሆነ ነገር ብንል አንድ መፍትሄ አንድ ሰው ላይ እርምጃ ትክክለኛ እርምጃ ቢወሰድ ይሄ ሁሉ ወጥንቅጥ አይመጣም ነበረ። የኛ ስንፍናችን የኛ እኔ ላይ ካልደረሰ የእኔ ቤት እስካልደረሰ ድረስ እሳቱ ለምን ውሃ አቀብላለሁ ለምን ገመድ አቀብላለሁ ለምን ሄን ነገር እቃወጣለሁ ብለን እየጠበቅን እየተጠባበቀን ያለማል፣ ግን ሁሉም ሰብአዊነት ተሰምተን ሰውነት ተራ ኖሮን በሰው ተርታ ተሰልፈን የአንዱን ሐዘን ሌላው ቢሰማ የአንዱን ሐዘን ላይ ሌላ ጫማ ቢጫማ የአንዱን ቁስል ሌላው ሰው ላይ ቁስል ሆኖ ቢታየው ይህ ሁሉ አይፈጠርም ነበር ብዬ አምናለሁ። ምክንያቱም በትብብር የማይከናወንን ነገር የለም፣ በትብብር የማይሰራ ነገር የለም። በመለያየት ነው እንግዲህ በትብብር ምን ያክል እንደሚሰራ እንግዲህ በዚህ ሁለት ሶስት ቀን አይታችኋል በቲክቶክ ላይ ምን አይነት ድርጊት እየተፈጸመ ያለው ነው። እና መተባበር እንደዚህ ያደርጋል። መተባበር አንድነታችን፣ ውበታችን ነው። እኛ እኛ ግን በዘር በሃይማኖት ተከፋፍለን ነው። ተበጣሰን ተበጣሰን። በዘር በሃይማኖት በብሔር ተከፋፍለን ተበጣሰን። ልክ እንደ ቋንጣ ደርቀን ነው የቀረ ነው። ደርቀን እኮ የሆነ ነገር እኮ ብናደርግ እኮ ወይም አሁን ቋንጣ እኮ ደርቆ እንኳን ለምግብነት እኮ ይውላል። እኛ ግን ለምንም አንሆንም። መጥፊያችን ሞት ነው። መጥፊያችን ቀስፈት ነው የሚያመጣው። መጥፋችን የዘር ውድመት ነው የሚያመጣው የዘር ማንዘር ውድመት ነው። ለሀገርም አይተርፍም። መቅሰፍት ነው የሚያመጣው። ልክ እንደ ልውጥ ሚስት እንደ ጨዋል ተሆነ ነው የምንጠራው ማለት ነው። ምክንያቱም እግዚአብሔር አምላክ አይወደውም ይህንን ድርጊት ማለት ነው። በጣም ከሚጠላው ነገር ደግሞ እግዚአብሔር አምላክ ዘር ከዘር ብሔርን ከብሔር እያጋጨ ወንድን ከወንድም እያጋጨ ጥልን የሚፈጥር እግዚአብሔር አምላክ ጥሉ አይወድለትም ማለት ነው። ያነ ደግሞ ገሃነም እሳት ነው የሚጠብቀው። እና ወገኖቼ እናስተውል፣ አንድ እንሆን፣ እንበርታ፣ ለሀገራችን እንቆም። መንግስት እኛ ካልተነሳን እራሱ ወንበሩን እያሞቀ ነው እንጂ ሰው ሞተ ደም ፈሰሰ አልፈሰሰ ሰው ቆሰለ አልቆሰለ መስጊድ ተቃጠለ ቤተክርስቲያን ተቃጠለ ሰው ውሃ ውስጥ ገባ እሳት ውስጥ ገባ እሷ ይጨንቀው ማደንቀው ብቻ፣ እሱ ምንድነ ወንበሩ ላይ ብቻ ተምጦበት ስልጣኑ ላይ ተምጦበት ነው፣ ሌላ ነገር አይፈልግም። እና ዛሬ መልእክቴ እግዜር አምላክ ካወጣንበት እግዜር አምላክ በሰላም ወደ ሀገራችን ያቋን እንተባበር እንተጋገዝ ለማለት ነው። እስከ መጨረሻ ስላደመጣችሁ በጣም እጅግ ነው መሰግነው። ሰላማችሁ በክርስቶስ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በጣም ነው መሰግነው። ሰላማችሁ በክርስቶስ ይብዛልኝ። መሰግናለሁ።